ውድ ክሬም መግዛት አልቻልኩም፣ ፊቴ ተበላሸ፣ ፊቴ ጠቆረብኝ፣ ፊቴ ተሸበሸበ፣ እንዲሁም ደግሞ ፊቴ ፍክት ያለ አይደለም ለምትየ እህቴ ማለት ነው፣ ይሄ ቪዲዮ ላንች ነው። በማንኛውም ጊዜ መጠቀም የምትችይው እንዲሁም ደግሞ በጣም ወጪ ሳታወጪ ከቤትሽ በትንሽ ነገር መስራት የምትችዩ በጣም ውዱ ቡድና የተከበራቸው ውድ ቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ? ይኔ ጋ እግዚአብሔር ይመስገን ሁሉም ሰላም ነው። እንዴት ናችሁ ልኝ እናንተ እንግዲህ ዛሬም ደግሞ እንደተለመደው በጣም ቆንጆና የምትወዱት ዛሬ የፀጉር አይደለም እላችሁ የመጣውትኝ የፊት ክሬም በቤታችሁ በካሮት እንዴት አርጋችሁ እንደምታዘጋጁ አሰራሩን የማሳያችሁ ይሆናል። መጀመሪያ ላይ ግን እየተቀባሁ ማሳያችሁ ይሆናል። በጣም አሪፍ እና ፊታችሁን እንዲቀላ ለፊታችሁ ብቻ ሳይሆን ለእጃችሁ፣ ለእግራችሁ፣ ለፈለጋችሁበት ለሰውነት ክፍላችሁ የሚሆን በጣም ቆንጆ ክሬም ነው እላችሁ የመጣሁትኝ። እኔ ብዙ ጊዜ ከዚህ በፊት የካሮት ኦይልም እጠቀማለሁ። የካሮት ኦይል ብቻውንም ራሱ በጣም አሪፍ ነው። ግን ደግሞ ከጄሉ ጋር ካሮቱ ጄል ጋር ሲቀላቀል ደግሞ በጣም አሪፍ ክሬም ይሆናል ማለት ነው። እና በጣም ነው ደግሞ ፊታችሁን የሚያሳምረው። እንደምታዩት እንግዲህ እኔ የፊቴን እንትን ነው። ፊታችሁን ውጥር ብሎ ፊታችሁ እንዳይሸበሸብ፣ እንዲሁም ደግሞ በፀሐይ ለሚጠቁር ፊት ለማቅላት፣ እንዲሁም ደግሞ ፊታችሁ የሚሸበሸብም ከሆነ ፊታችሁ ደረቃማ ከሆነ በጣም አሪፍ ነው እንግዲህ የሰራሁትኝ ክሬም ማለት ነው። እች ነች። ይህን ክሬም ስሰሩ ያው ቢያንስ ከአንድ ወር በላይ ለፊታችሁ የምሰሩትን ነገር ከአንድ ወር በላይ ባታስቀምጡት፣ እንደዚህ ክሬም ነክ የምሰሩ ከሆነ ከአንድ ወር በላይ ባታስቀምጡት በጣም አሪፍ ነው። ይሄንን እንግዲህ እኔ ያው ለፊቴ ብቻ ሳይሆን ለመላው ሰውነቴ ስለሆነ የምጠቀሙ አንድ ወር ራሱ መደርስ አይመስለኝም። ያው ፊት ፊት ከሆነ ብዙ እንትን አይፈልግም ብዙ ኦይል አይፈልግም። ፊታችሁ ያው ለእጃችሁ እራችሁ ሲሆን ብዙ እንትን ይላል ማለት ነው እና በጣም አሪፍ ነች እንደምታዩት ማለት ነው። እንግዲህ የሚገርመው ነገር ይሄንን እንትን ስትሉ ማለት ነው። ብዙ ከሆነ የምትሰሩት ብዙ ቤተሰብ ካላችሁ ለተለያየ ማለት ብዙ ከሆናችሁ በማሽን ስንፈጩት እንደውም የሆነ በጣም የመወፈር እንትን አለው። የኔ ትንሽ ለራሴ ስለሆነ ብዙ እንትን አይደለም ማለት ነው። ትንሽ ትንሽ ትንሽ ብዬ እናደርሰዋለሁ ሁሉንም በማለት ፊታችሁን በጣም ነው የሚያሳምራችሁ። ለፊታችሁ የሬቱ ጄ ለፀጉራችሁ ራስ። አሁን እንዳያችሁት የካሮት ኦይል ሰርቼ ነበረ፣ ግን እንትን አላረፍኩትም የሆነ አለ አይደለ፣ አልጨረስኩትኝም ለፀጉር የተጠቀማለሁ ማለት ነው ከስር ያለውን ፊታችሁን በጣም ነው የሚያሳምረው። ያው ፊቴን ታጥቢው ንጹህ ነበረ። ያው ስጠቃቡ ፊታችሁን ንጹህ አድርጋችሁ ከውጭ ከመገዙት ክሬም ይልቅ ማለት ነው እንደዚህ በማንኛውም ሰዓት መጠቀም ትችላላችሁ። ለምሳሌ በጠዋት ማታም፣ እኔ የጠዋት ማታም ነው የምጠቀመው። እዚህ ስጠቃቡ ደግሞ አንገታችሁን እንትን ማለት ፊታቸውን የምትቀቡት ነገር ለአንገታችሁም ተቀቡት ማለት ነው። አያምርም? በጣም ነው የምወደው። ይህን ይመስላል እንግዲህ ለማንኛውም ሰው የሚሆን ነው። ያው እንዳልኳችሁ ለሰውነት ለእጃችሁም ለእግራችሁም መሆን ይችላል። የፈለጋችሁት መቀባት ትችላላችሁ። እንግዲህ በጣም አሪፍ ነው። ወደ አሰራሩ እዣችሁ ይሄዳሉ። አሰራሩን በጣም ቀላል ነው በጣም በትንሽ ነገር የሚሰሩት ነው። በካሮትና በዚ ዘይቶልና ወደ አሰራራቸው ሄዳያለው እንግዲህ ይህን ይመስላል። ሰርታችሁ እንደምታዩት፣ እንግዲህ እዚጋ አንዴ የተፈቀፈቀ ካሮት አለኝ ማለት ነው። እሱን በመፍጫ አድርጌ ትንሽ ዬ ዩራይ ዘይት ጨምሬ ፈጫዋለሁኝ። ያው እናንተ እንደሚመቻችሁ ኦይል ምናምን መጠቀም ትችላላችሁ። እኔ የተጠቀምኩት ዩራይ ዘይት ነው። እናንተ የሰሊጥ ቅባትም የሰሊጥ ቅባት በጣም ለፊት በጣም ምርጥ ነው። እንዲሁም ደግሞ የኮኮናት ለእናንተ ለፊታችሁ የሚስማማችሁን ብዙ ጊዜ የምሰራበት ኦይል፣ የወይራ ዘይት ነው እና እዚህ ጋር እንግዲህ በደንብ አርጎ እንዲዋሃድልኝ ከፈጨሁት በኋላ ካሮቴል በዚህ መልኩ ሆኖልኛል። የተወሰነ መልሼ የወይራ ዘይት ጨምርበታለሁ ማለት ነው። እናንተ ግን ሳፈጩ መስራት ትችላላችሁ። እኔ ብዙ ጊዜ ጥቅም አስተሰራ አይታችሁኝ ከሆነ አለው። በደንብ አርጎ እንዲዋሃድልኝ ማለት ነው። እንዲሁም ደግሞ ካሮቱን እንደዚህ በርጥቡ ሳይሆን በደረቁ ማርካችሁ ካሮቱን አድርጋችሁ መጠቀም ትችላላችሁ። እንግዲ ይሄን ይመስላል። ይሄንና አሁን ለተወሰነ አንድ ለሃያ ደቂቃ ማለት ነው እሳት ላይ በደንብ ባርጎ ሞቅ እስከሚልልኝ ካደረግኩት በኋላ ለሁለት ቀን ያህል ክዳን ባለው ነገር አስቀምጣችሁ ታጠሉታላችሁ ማለት ነው። እንደዚ ጠርሙስ ቢኖ ቢሆን አሪፍ ነው። በደንብ አርጎ አየር ምናምን እንዳይለው ክድናችሁት ማለት ነው። እንግዲህ እንደምታዩት ያን ያህል ብዙም አይደለም። ያው ተተረፋችሁና ይሄንን ቅባቱን ለተለያየ ነገር መጠቀም ትችላላችሁ። እንግዲህ እንደምታዩት በጣም ብዙ ነው። ያው ለፊት ይሄ በጣም ይበዛል። እንግዲህ እንደዚህ አድርጌ ከሁለት ቀን በኋላ መለሳለሁ ማለት ነው። እንደምታዩት ከሁለት ቀን በኋላ ይሄን የመሰለ ቅባት ወጥቶልኛል። አሁን ሁሉንም አላጠለውም መልሳችሁ ይሄንን ኦይሉን ብቻ ነው ምወስደው። ለሶስተኛ ቀን ከሳላጣ ላይ አስቀምጠዋለሁኝ። ሳታጠሉ ምፍሪጅ ውስጥ ማስቀመጥ ትችላላችሁ፣ ግን ሳታጠሉ ስታስቀምጡት ብዙ እድሜ ስለማይኖረው አጠላችሁት፣ ያው ታስቀምጡት፣ ታሪፍ ነው ያው ለሶስት ቀን ለአራት ቀን ምንም አይልም፣ ፍሪጅ ውስጥ ማለት ነው። እንደምታዩት ቅባቱ ራሱ ማለት ነው የሆነ ወርቃማ ሆኖ ከለሩ ራሱ ተቀይሯል ማለት ነው። ይህን ይመስላል እንግዲህ እኔ ይበቃኛል ያልኩትን እንዳልኳችሁ ይህንን ክሬም ስሰሩ ይህም ቅባቱም ለፊታችሁ፣ ለእግራችሁ የፈልጋችሁት የሰውነት ክፍላችሁን መጠቀም ትችላላችሁ። እኔ አሁን ለአንዴ ይበቃኛል ያልኩትን የተወሰነ ጨምር ያለው የካሮት ኦይል ማለት ነው። አሁን በመቀጠል የማደርገው እኔ ጄል ነው ማለት ነው፣ የሬት ጄል እሱን የተወሰነ አድርጌ በደንብ አርጌ አቀላቅለዋለሁ ማለት ነው። እና በጣም የሚያምር በጣም ቆንጆ እና ለፊታችሁም ለሰውነታችሁም የሚሆን ምርጥ ክሬም ነው። እንደዚህ በቤታችሁ ሰርታችሁ መጠቀም ትችላላችሁ ማለት ነው። በውድ ዋጋ ገዝታችሁ ከውጭ ከመጠቀም ይልቅ እንደዚህ ተፈጥሮ የሆነ ምንም አይነት ማቆያ ነገር የሌለው ኬሚካል የሌለው ንጹሕ ክሬም ሰርታችሁ እንደዚህ በቤታችሁ መጠቀም ትችላላችሁ ማለት ነው። ውዶች እንግዲህ ለዛሬ ጀላችሁ የመጣሁት ቪዲዮ ይሄን ይመስላል። በቤታችሁ ሰርታችሁ ራሳችሁን ተንከባከቡ። ለራሳችሁ የተወሰነ ጊዜ ሰርታችሁ ማለት ነው። በጣም አሪፍ ነው። ሰርታችሁ ተጠቀሙ እላለሁኝ። በሌላ ቪዲዮ እስከምንገናኝ ቸር ያገናኘን እያልኩኝ በዚሁ ሰናበታችኋለሁ።